ጤና ይስጥልን ተመልካቾች እንደምን አምሽታችኋል። ለኢቲቪ 57 ወዲያ አዝናቸው የስፖርት ጉዳዮች እናአልፋለን። ሲንቄ ባንክ የስፖርት ጉዳዮቻችን አጋር ነው። እናመሰግናለን። ሰለሞን አባቡ ከዜናዎቹ ጋር አብሬያችሁ ቆይታ አድርጋለሁ። በስድስተኛው የመላ ኢትዮጵያ ጨዋታዎች ዛሬ በሁለተኛ ቀን የተለያዩ ውድድሮች የተከናወኑ ሲሆን በወንዶች እግር ኳስ የኦሮሚያ ክልል የድሬዳዋ ከተማ አስተዳደርን ሁለት ለባዶ በሆነ ውጤት ማሸነፍ ችሏል። በዚሁ የመላ ኢትዮጵያ ጉዳይ ላይ ባልደረባችን ተመስገን አለባቸው እዛው ጅማ ነው የሚገኘው። የዛሬ አጠቃላይ ውሎ ምን ይመስላል፣ የደረጉ ጨዋታዎችስ ውጤታቸው ምንድን ነው የሚለው ሊነግረን ከጅማ የቲቪ ስቱዲዮ በቀጥታ መስመር አግኝተነዋል። ተመስገን እንደምን ውላል? አስቀድሞ እንግዲህ የኦሮሚያ ክልል የድሬዳዋ ከተማ አስተዳደርን ሁለት ለባዶ ማንሳቱን በዛሬው እግር ኳስ ጨዋታ አንስቻለሁና ይህን ውጤት አስተካ አጠቃላይ የዛሬ ውሎ ምን ይመስላል የሚሉ መረጃዎችን ልታደርሰን ትችላለህ? አመሰግናለሁ ሰለሞን። ቀደም ሲል እንዳነሳው እንግዲህ ስድስተኛው የመላው ኢትዮጵያ ጨዋታ በጅማ ከተማ መደረግ ከጀመረ ዛሬ ሁለተኛ ቀን ይዟል። ትናንት የመክፈቻ መርሃ ግብር ነበር የተከናወነው። በዚህ ውድድርም ከ12 ክልሎችና ከሁለት ከተማ አስተዳደር በአጠቃላይ ከ4500 በላይ ስፖርተኞች በ26 የስፖርት አይነት ተሳትፎ እንደሚያደርጉበት ሲገለጽ ነበር። ዛሬም እንግዲህ በተለያዩ የስፖርት አይነቶች የማጣሪያ እንዲሁም የምድብ መርሃ ግብሮች ናቸው የተከናወኑት። ከዚህ መካከል ደግሞ በወንዶች እግር ኳስ በሁለት ስታዲየም በጅማ ዩኒቨርሲቲ ስታዲየምና በ1977 በተገነባው እንዲሁም የኢትዮጵያ ፕሪምየር ሊግን በ2009ና በ2010 የማስተናገድ እድል በነበረው በጅማ ከተማ ስታዲየም ጨዋታዎች ተደርገዋል። ከዚህ መካከል በወንዶች በተደረገ የምድብ ጨዋታ የኦሮሚያ ክልል የድሬዳዋ ከተማ አስተዳደርን በፍጹም የጨዋታ ብልጫ ጋር ሁለት ለዜሮ በሆነ ውጤት ማሸነፍ ችሏል። በነገራችን ላይ ሰለሞን ደጋፊዎች ሁለቱንም ከተማ አስተዳደር እንዲሁም ደግሞ ክልሉን ሲያበረታቱ እንደነበር ተመልክተናል። እንግዲህ ከደጋፊዎች ጋር በተያያዘ ይህ ለዘጠኝ ዓመት ተቋርጦ የነበረው የመላው ኢትዮጵያ ጨዋታ ዳግም መመለሱ የፈጠረባቸው ስሜት ልዩ መሆኑን መመልከት የቻልበት መርሃ ግብር ነበር። የተመለከትነው በዋናነት በወንዶች እግር ኳስ በኦሮሚያ ክልልና በድሬዳዋ ከተማ አስተዳደር መካከል በተደረገው ጨዋታ። ሌላው ጨዋታ ደግሞ በእግር ኳስ ማለት ነው። በሶማሊያና በሶማሌና በአፋር ብሔራዊ ክልላዊ መንግስት መካከል ተደርጎ ይህ ጨዋታ አንድ ለአንድ በሆነ ውጤት ተጠናቋል። የደቡብ ኢትዮጵያና እንዲሁ ደግሞ የትግራይ ክልል ጨዋታ ግብ ሳያስተናግድ ዜሮ ለዜሮ የተጠናቀቀ መርሃ ግብር ሆኗል። በሴቶቹ ረፋር ላይ የአማራ ክልል ከጋምቤላ ክልል ጋር ያደረጉት ጨዋታ እንደዚሁ ሳቢ የእግር ኳስ ፍሰት የተመለከትንበት ጨዋታ ነበር። በአማራ ክልል ሁለት ለአንድ አሸናፊነት ተጠናቋል። 26 የስፖርት አይነቶች እንዳሉ ይታወቃል። የብስክሌት የባድሚንተን፣ በተለይ የኦሮሚያ ክልል የአዲስ አበባ ከተማ አስተዳደርም በሁለቱም ጾታ በድብልቅም እንዲሁም ደግሞ በወንዶች እና በሴቶች በተደረገውም የባድሚንተን ውድድር እንዲውረፋር ላይ ማሸነፍ ችሎ ወደ ቀጣይ ዙር ማለፍ የቻለበት ውጤት ተመዝግቧል። 26 የስፖርት አይነቶች እንዳሉ አንስተናል። እንግዲህ ከነዚህ 26 የስፖርት አይነቶች ደግሞ በጅማ ዩኒቨርሲቲ ስታዲየም ብዙዎች ውድድሮች ይከናወናሉ ከፋሲሊቲ ወይም ከስፖርት መሰረተ ልማት አንጻርም ይህ አንጋፋው የከፍተኛ ትምህርት ተቋም የሆነው ጅማ ዩኒቨርሲቲ አስፈላጊውን ቅድመ ዝግጅት ማድረጉን በተደጋጋሚ መመልከታችን የሚታወስ ነው ውድድሮች በሚከናወኑባቸው አካባቢዎችም ተገኝተን ስፖርተኞችንም ደጋፊዎችንም የማነጋገር እድል ነበረን አጠቃላይ የተደረገው ዝግጅት የ ስፖርት መሰረተ ልማት ምቹነቱንም በዋናነት አንስቷል። ሰለሞን፣ ከዚህ ጉዳይ ጋር በተገናኘ ሶስተኛው የስፖርት ፋሲሊቲ ፎረምም በጅማ ዩኒቨርሲቲ ተከናውኗል። በተለይ ሚኒስትር ዴኤታው አቶ መክዩ መሐመድ ከክልልና ከተማ አስተዳደሮች የተውጣጡ እንዲሁም ደግሞ የስፖርቱ ዘርፍ ባለድርሻ አካላትንም ያወያዩበት ሶስተኛው የስፖርት ፋሲሊቲ ፎረም ሲነሳ በዋናነት የአዲስ አበባ ከተማ አስተዳደር ለስፖርት መሰረተ ልማት ሰጠው ትኩረት ከፍተኛ መሆኑ ተነስቷል። የኦሮሚያ ብሔራዊ ክልላዊ መንግስትም አንድ ስፖርት ማዘውተሪያ ለአንድ ቀበሌ በሚል ኢኒሽቲቭ እየሰራ ያለው ስራ ለሌሎች ክልሎችና ከተማ አስተዳደሮች በተሞክሮነት የቀረበና ሊስፋፋ እንደሚገባም ነው የተነሳው። በነገ ውለትም እንግዲህ ሌሎች የስፖርታዊ ውድድሮች የሚከናወኑ ይሆናል። በተለይ በዋናነት የጅማ ዩኒቨርሲቲ የውሃ ዋና ገንዳ በእጅጉ ሳቢ መሆኑን ተመልክተናል። በነገ ውለት ውድድሮች እንደሚከናወኑ ነው ከወጣው መርሃ ግብር መረዳት የቻለው። የባህል ስፖርቶች ጭምር ይህ የኦሎምፒክ መርብ ባለው የመላው ኢትዮጵያ ጨዋታ የሚከናወኑ ይሆናል። በነገው እንዲሁም በቀጣይ ቀናት የሚኖሩ ውድድሮችንና ውጤቶችን እየተመለከትን ደግሞ ለተመልካቾች የምናደርስ ይሆናል። የዛሬው የሁለተኛ ቀን የውድድር ውጤቶች ግን ቀደም ሲል ያነሳ ናቸውን ይመስላሉ። ሰለሞን መልካም ባልደረባ፣ የተመስገን አለባቸው የመላ ኢትዮጵያ ጨዋታ የሁለተኛ ቀን ውሎና አስመልክቶ የተደረጉ ጨዋታዎችን እንዲሁም አጠቃላይ መረጃዎችን ከጅማ ስላደረስከን ከልብ እናመሰግናለን። መልካም ጊዜ ነው። ወደ ቀጣይ ዜናዎቻችን እናልፋለን። በኢትዮጵያ ፕሪምየር ሊግ የዓመቱ የመጨረሻ ሳምንት ጨዋታዎች ላይ የመርሃ ግብር ማሻሻያ ተደርጓል። የሊጉ አክሲዮን ማህበር እንዳሳወቀው የመጨረሻውን የመዝጊያ ጨዋታ በተለየ ሁኔታ ማድረግን፣ የቀጥታ ስርጭት ደራሽነትን፣ የክለቦችን ውጤትና የመጫወቻ ሜዳዎች ያሉበትን ሁኔታ ታሳቢ በማድረግ ማሻሻያው እንዲደረግ መወሰኑ ታውቋል። ከመጪው እሁድ ናሴ 15 እስከ ሐሙስ ሰኔ 19 ድረስ ለአምስት ቀናት ጨዋታዎቹ እንዲደረጉ ሲወሰን ሁሉም መርሐ ግብሮች በአዳማው ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም የሚከናወኑ ይሆናሉ። ሊጉ በመጨረሻው ሳምንት ቀሪ ሁለት ወራጅ ቡድኖች የሚለዩበት ሲሆን በሂሳብ ስሌት መሰረት አራት ቡድኖች የሚያደርጓቸው ጨዋታዎች ጠባቂ ናቸው። በዚህም በተመሳሳይ ነጥብ 14ተኛና 15ተኛ ደረጃ ላይ ሆነው የሚገናኙት የመቀለ ሰብ አንድርታና የኢትዮ ኤሌክትሪክ ጨዋታ ረቡዕ ሰኔ 18 ሲደረግ አዳማ ከተማ ከሐዋሳ ከተማ ማክሰኞ 9 ሰዓት ላይ እንዲሁም ፋሲል ከነማ ከሲዳማቡና በተመሳሳይ ቀን 12 ሰዓት ላይ ጨዋታቸውን ያከናውናሉ። ወደ ውጭ የስፖርት ዜናዎቻችን ስናልፍ በዓለም የክለቦች ዋንጫ የአራተኛ ቀን ጨዋታ በአሁኑ ሰዓት ላይ የእንግሊዙ ማንቸስተር ሲቲ የአፍሪካውን ተወካይ የሞሮኮን ዋይዳድ ካዛብላንካን እየገጠመ ይገኛል። ፊልፎደን ሁለተኛው ደቂቃ ላይ በአስቆጠራት ጎል ማንቸስተር ሲቲ ጨዋታውን አንድ ለዜሮ በሆነ ውጤት በመምራት ላይ ይገኛል። በተመሳሳይ በዓለም የክለቦች ዋንጫ ዛሬ ሪያል ማድሪድ ከአልሂላል እንዲሁም የጣሊያኑ ተወካይ ጁቬንቱስ ደግሞ ከአልኤይን ጋር የሚያደርጉት ጨዋታ ተጠባቂ ነው። ዮሴፍ ሽምብዬ ተጨማሪ አለሁ ፊፋ እንደ ሆነለት የላሊጋው ፕሬዝዳንት ሀቬር ቴባስን ጨምሮ ብዙዎች ዋጋ ቢስ ነውና ሊቆም ይገባዋል እያሉት የሚገኘው የዓለም ክለቦች ዋንጫ ዛሬ የምድብ ሰባትና ስምንት ጨዋታዎችን ያስተናግዳል። በምድብ ሰባት የሚገኘው ኢቬንቱስ ደግሞ ሌሊት አስር ሰዓት ላይ ካሌይን ጋር ይጫወታል። የተባበሩት አረብ ኤምሬት ተወካይ የሆነው አሌን የ2018ቱን አስደናቂ ጉዞን እያሰበ የሚያደርገው ውድድርም ነው። ያኔ ሰባት ክለቦች ይሳተፉበት በነበረው የዓለም ክለቦች ዋንጫ ዌሊንግተን ኤስፔራንስና ሪቨር ፕሌትን ጥሎ በማለፍ ፍጻሜው ላይ ተገኝቶ ነበር። በፍጻሜው በሪያል ማድሪድ ቢሸንፍም ያደረገው አስደናቂ ጉዞ እስካሁን በደጋፊዎቹ የሚረሳም አይደለም። በእርግጥ ዘንድሮ ያንን ታሪክ ለመድገም አንዳች ታምር ያስፈልጋቸዋል። ዩቬንቱስ በአንጻሩ በዓለም ክለቦች ዋንጫ ሲሳተፍ ይህ የመጀመሪያው ነው። በጊዜው አሰልጣኙ ኢጎር ቱዶር እየተመራ የሚገኘው ዩቬንቱስ ለዋና አሰልጣኝነት ቦታው ቀዳሚ ምርጫዎቹ የነበሩት አንቶኒዮ ኮንቴና ዣንፔሮ ጋስፔሪንን መቅጠር አልቻለም። ቋሚ ቅጥር ለማግኘት እየሰሩ የሚገኙት ኢጎር ቱዶርም አልኤንና ዩቬንቱስ በታሪካቸው ለመጀመሪያ ጊዜ የሚያደርጉትን ጨዋታ ይመራሉ። በምድብ ስምንት ደግሞ ሪያል ማድሪድ ከሳውዲ አረቢያው አልሂላል ጋር ይጫወታል። ምሽት አራት ሰዓት የሚደረገው መርሃ ግብር ሁለቱን ክለቦች በታሪክ ለመጀመሪያ ጊዜ የሚያገናኝም ይሆናል። ሪያል ማድሪድም አልሂላልም በአዳዲስ አሰልጣኞች እየተመሩ የሚያደርጉት ጨዋታም ነው ከካርሎ አንቸሎቲ ጋር የተለያየው ሪያል ማድሪድ ዣቪ አሎንሶን አል ሂላል ደግሞ ሲሞኔ ኢንዛጊን መቅጠራቸው መቅጠራቸውም ይታወሳል ለሎስ ብላንኮቹ አዳዲስ ፈራሚዎቹ ትሬንት አሌክሳንደር አርኖልድና ዲን ሆይሰን የመጀመሪያ ጨዋታቸውን እንደሚያደርጉም ይጠብቃል ያልሂላሉ አጥቂ አሌክሳንደር ሚትሮቪች በአንጻሩ በጉዳት ምክንያት የክለቡን የመጨረሻ ልምምድ አላከናወነም። በዚሁ ምድብ ፓቹካ ከሬድቡል ሳልዝበርግ ለሊቱ ሰባት ሰዓት ላይ ይጫወታሉ በስሎቫኪያ አስተናጋጅነት ደረገ የሚገኘው የአውሮፓ ከ21 ዓመት በታች ውድድር የምድብ የመጨረሻ ጨዋታዎችን ዛሬ ያስተናግዳል። በምድብ ሶስት የምትገኘው እንግሊዝ በቀዳሚነት ምድቡን ለማጠናቀቅ የውድድሩ ጠንካራ ቡድን ሆና የቀረበችው ጀርመንን ዛሬ ማሸነፍ ይጠበቅባታል። ሁለቱን የምድብ ጨዋታዎች በማሸነፍ ጀርመን ስድስት ነጥቦችን ይዛ ምድቡን ስትመራ፣ ቀዳሚ ሆና ለማለፍ ዛሬ ያቻ ውጤት ብቻ ይበቃታል። በአሰልጣኝ ሊ ካርስሌ የሚመራውና በፕሪሚየር ሊጉ የሚገኙ ወጣት ኮከብ ተጫዋቾችን የያዘው የእንግሊዝ ብሔራዊ ቡድን በሁለተኛው የምድብ ጨዋታ ከሶሬኒያ ጋር አቻ ከተለያየ በኋላ ጥያቄዎች የተነሱበት ሆኗል። በአሁኑ ሰዓት ላይ ከምድብ አራት ጨዋታዎች የተከናወኑ ሲሆን ዴንማርክ ፊንላንድን አንድ ለባዶ፣ ኔዘርላንድ በተመሳሳይ ዩክሬንን አንድ ለዜሮ በሆነ ውጤት እየመሩ ይገኛሉ። ዴንማርክ ከዚህ ምድብ በስድስት ነጥብ አስቀድማ ወደ ጥሎ ማለፉ መድረሷ የሚታወስ ነው። ባርሴሎና የ24 ዓመቱን ግብ ጠባቂ ጆዋን ጋርሻን ከከተማ ተቀናቃኙ ኢስፓኞል አስፈርመዋል። በሁለቱ ባላንጣ ክለቦች መካከል አወዛጋቢ ድርድሮችን ሲያስተናግድ በቆየው ዝውር ባርሶና በመጨረሻም የግብ ጠባቂውን 25 ሚሊዮን ዩሮ የውል ማፍረሻ ገንዘብ ስለመክፈሉም ተገልጿል። ከኢስፓኞል ጋር እስከ 2028 ድረስ የነበረው ቀሪ ኮንትራትን በመሰረዝ ወደ ባርሶና ለማቅናት ፍላጎት ማሳየቱን ተከትሎ በክለቡ ደጋፊዎች ትችት የቀረበበት ዣዋን ጋርሻ ለባርሶና የስድስት ዓመታት ኮንትራትን በመፈረም እስከ 2031 ድረስ የሚያቆየውን ስምምነትን ፈርመዋል። የወሰንኩት ውሳኔ ቀላል እንዳልነበር ማንም ይረደዋል ያለው ንጋ በመጨረሻም ለክለቡ ለቤተሰቤም ሆነ ለኔ የእግር ኳስ ቀጣይ ህይወት ወሳኝ ነው ያልኩትን መርጫለሁ። ሁሌም ግን ድንቅ ለሆኑት ለስፓኞል ደጋፊዎች ትልቅ ክብር አለኝ ሲል ከዝውውሩ በኋላ ሀሳቡን ሰጥቷል። የ24 ዓመቱ ግብ ጠባቂ በባለፈው የውድድር ዓመት የላሊጋው መርሃ ግብር 146 ሙከራዎችን በማዳን ከፍተኛውን ቁጥር በመያዝ በድንቅ አቅም አጠናቁ የሚታወስ ነው። የዥዋን ጋርሺያ መፈረም የጀርመንያን ግብ ጠባቂ አንድሬ ቴርስቴገንን የክለቡ ቆይታ ጥርጣሬ የፈጠረበት ሲሆን፣ ፖላንዳዊው ዋጅ ሼዝኔ ግን በአማራጭነት ለተጨማሪ አንድ ዓመት የመቆየት እድል ይኖረዋል ተብሏል። በልጅነቴ በአባቴ ከፍተኛ ጭቁን አይደርስብኝ ነበር ሲል የዓለምና የኦሎምፒክ ሻምፒዮኑ ጃኮብ ኢንጌ ብሪስተን ተናግሯል። ወላጅ አባቱ በኩላቸው እኔ ልጆችን በስነ ምግባር እና በጠንካራ ስራ ኮትኩቼ ማሳድግ አባት እንጂ ጨቋኝ አልነበርኩም ብለዋል። ዮሴፍ ሹምብዬ ተጨማሪ አለው በቶኪዮና ፓሪስ ኦሎምፒኮች የወርቅ ሜዳሊያዎችን አሸንፏል። በዓለም ሻምፒዮኑ አራት፣ በአውሮፓ ሻምፒዮና ደግሞ ስድስት የወርቅ ሜዳሊያዎችም አሉት። በዳይመንድ ሊጉም ያለፉት ሶስት ተከታታይ ዓመታት የዳይመንድ ዋንጫው አሸናፊ እሱ ነው። ኖርዌዥያዊው የመካከለኛና ረዥም ርቀት አትሌት ጃኮቤን ግብሪክስተን ከስምንት ዓመት የጀምሮ እንደ ፕሮፌሽናል አትሌት ስሰራ ነበር ሲል ይደመጣል። ከዚህ ሁሉ ስኬቱ ጀርባ ግን አባቱ ጀርቲን ግብሪክስተን ነበሩ። አባት አሰልጣኝ፣ ወኪልና ማናጀር ሆኖ ከልጅነቱ ጀምሮ አስቀድመው በመስራት ለዚህ ውጤታማነት እንዳበቁት ይነገራል። ሰውየው የአትሌቲክስ እውቀት አልነበራቸውም። የተማሩትም ሎጂስቲክስ ነው። ነገር ግን ራሳቸውን አሰልጥነውና አንብበው ሰባት ልጆቻቸውን የመካከለኛ ርቀት እውቅ አትሌቶች ማድረግ ችሏል። በ2018 የኖርዌ የዓመቱ ምርጥ አሰልጣኝ ተብለው ለመሸለም በቅቷል። ጃኮብ ኢንገብሪግትሰን በዚሁ በ2018 ለመጀመሪያ ጊዜ የአውሮፓ ሻምፒዮን ሲሆን ልጃቸው ደስታውን ማክበር ያለበት በሻምፓኝ ሳይሆን በወተት ከሽልማቱ ቦታ እንደ ወጣም ቀጣይ መዳረሻው መዝናኛ ቦታ ሳይሆን ወደ ማረፊያ ቤቱ መሆን እንዳለበት ሲናገሩም ተደምጧል። ይህ ልጆቻቸውን እንዴት ባለ ስነ ምግባርና ጠንካራ ስራ ኮትኩቶ እንዳሳደጓቸው ማሳያም ይሆናል። የዓለምና የኦሎምፒክ ሻምፒዮኑ ግን የኔና የአባቴ ታሪክ እንዲህ መልካም ገጽታ ያለው ብቻ አልነበረም ይላል። ራሴን እስከ ምስት ይኮረኩመኝ ለሞት እስካጣጠር ድረስም ሆዴን ይረግጠኝ ነበር ሲልም ይወቅሳቸዋል። አባቱ ጀርት ኢንግብሪክስተን ግን እነዚህ ሁሉ ሀሰት ናቸው ይላሉ። እኔ ልጁን በስነ ቆንጥጦ የሚያሳድግ ወግ አጥባቂ አባት እንጂ አረመኔና ጨካኝ አልነበርኩም፣ ሲሉም ይደመጣሉ። ልጆቼ ወደ እኔ ይመጡና የአውሮፓ ሻምፒዮን መሆን እንፈልጋለን ይሉኛል። እኔም የምረዳችሁ የሚጠበቅባችሁን ካደረጋችሁ ነው ላችኋለሁ። በዚሁ መንገድ ጠንካራ ሰራተኛ እንዲሆኑ ቀርጫችኋለሁ፣ እሱም ለስኬት አብቅቷችኋል ነው የሚሉት። እዚህ ላይ ትልቅ እውነት ያላቸው ይመስላል። ከኦሎምፒክ ባለ ድሉ ጃኮብ በተጨማሪ ሌሎቹ ወንድሞቹም ውጤታማ አትሌቶች ነበሩ። ሄንሪክ በ2012 ፊሊፕ ደግሞ በ2016

የአውሮፓ ሻምፒዮንም ሆነዋል። ሶስት ወንድማማቾችም በአንድ ላይ ሀገራቸውን በኦሎምፒክ ውድድሮች ላይ ወክለው ያውቃሉ። ለዚህ ውጤታማነት የአባታቸው ሚናም የሚተካ አልነበረም። ማንም በማያውቃቸው የልጅነት ጊዜ አቅደውና ሩቅ አለመው ጠንካራ ልምዶችን ከመልካም ስነ ምግባር ጋር እያሰሩ ለዚህ አድርሰዋቸዋል። ልጆቹ ግን ከሁለታው በላይ ጨቋኝነቱ ይገዝፍብናል ነው የሚሉት። ጃኮቢን ግብሪክስተን እንዳውም የቤተሰቦቹን ቤት ለቁ የወጣው በ19 ዓመቱ ነበር። አትሌቶች አባታቸው አሰልጣኛቸው እንዲሆን አልመክርም ስራ በዘለለ እንደ አባት መሸፈን ያለበት ቦታ አለና ሲልም ይናገራል። በዚሁ ቂም ምክንያትም ከ2020 ጀምሮ አባትና ልጆች ተለያይተዋል። በዚህ ዓመት ደግሞ ጉዳያቸውን ፍርድ ቤት ወስደውት ነበር። በተለይም ጃኮቢንግ ብርክስተን በአባቴ ይደርስብኝ ነበር ያለውን ግፍ ሁሉ ለፍርድ ቤቱ አስረድቷል። ፍርድ ቤቱ ግን በቂ ማስረጃ አላገኘሁም ብሎ ሁሉንም ክሶች ውድቅ አድርጎበታል። ይልቁንስ ታናሽ እህቱ ዊንገርድን በፎጣ መጥተዋል በሚል ጥፋታቸውን ከደገሙት በሚፈጸም የ15 ቀናት እስርና የ10 ክሮነር ቅጣት ፍርድ ቤቱ በይኖባቸዋል። ልጆቻቸውን የአውሮፓና የዓለም ሻምፒዮን ያደረጉት ሰው ክፉ አባት ተብለው በልጆቻቸው ከተብጠለጠሉ በኋላ በአትሌቲክሱ ዓለም ያላቸው ተጽዕኖ ፈጣሪነትም ቀንሷል። የኖርዌይ አትሌቲክስ ብሔራዊ ቡድን ስራቸውንም ለቀዋል። አሁን በተሰበረ ልብ ሆነው የነጃኮቤን ግብሪክስተን ተገዳዳሪ የሆነው ናርቬ ኖርዳስን እያሰለጠኑም ይገኛሉ። ለኢቲቪ አምስት ሰባት ያዝናቸው የስፖርት ጉዳዮቻችን አብቅተዋል። ሰለሞን አባቡ ነበርኩ።